ሰላም ጤና ይስጥልኝ። ንፎ ገበታ ወዳጆች በያላችሁበት ሰላምና ጤና ይብዛላችሁ። ተስፉታድ ነኝ እንደተለመደው ዛሬም ጤና ነክ ጉዳዮችን ይዤላችሁ ቀርቤ ያለሁ። ለዛሬ የፀጉርና የራስ ቅል ማሳከክን እንዲሁም መፍትሔዎቹን እንመለከታለን። አብራችሁን ይቆዩ። ፀጉር ማሳከክ በተለይ በስራ በትራንስፖርትና በሌሎች ቦታዎች ጸጉርን ማከክ ለራስም ለሌላም ምቾት ይነሳል፣ ብሎም የጸጉር መነቃቀልን ያስከትላል። የራስ ቅል መድረቅ፣ ፎረፎር፣ ለጸጉራችን የምንሰጠው አናሳ ትኩረት እንዲሁም የፈንገስና የቫይረስ ኢንፌክሽን እንደ ምክንያት ይጠቀሳል። ብዙ ወጪ ሳታወጡ ይህንን ጸጉርን ማሳከክ መክታት ወይም ማቆም ይቻላል። መንገዶቹ እንመልከት። አንደኛ ኦሊቬራ። ኦሊቬራ ቅባታማ ፈሳሽ ስለሆነ የራስ ቅልን ድርቀት በመከላከል ከማከክ ይገላግላል። ማድረግ ያለባችሁ ጣታችሁን በመጠቀም የራስ ቅሉን በደንብ እስከሚዳረስ ማሸት፣ ከ15 እስከ 20 ደቂቃ ከቆየም በኋላ በሻምፑ መታጠብ። በቀን እስከ 3 ጊዜ መጠቀም ይበቃል። ሁለተኛ፣ የኮኮና ዘይት። የኮኮና ዘይት በምንቀባበት ወቅት ልጥፍ በማለትና ስንታጠበው ቆሻሻዎችንና ፎሮፎሮን በማጽዳት ኃይሉ ለሚያሳክክ ፀጉር ሁነኛ መንገድ ነው። ስለዚህ ፀጉሩን በደንብ በመታጠብ ሲደርቅ የኮሆና ዘይት መቀባት ቢያንስ ለግማሽ ሰዓት በመቆየት በሞቀ ውሃና በሻምፖ መታጠብ። ይህንንም በሳምንት ሶስቴ መደጋገም። እንደ አማራጭ ስንታጠብ የኮኮና ዘይቱን አሙቀንና ከሻምፖ ጋር በመቀላቀል ፀጉርን መታጠብ ይቻላል። ሶስተኛ ሙዝ። ሙዝ ከመብላትም አልፎ ለሚያሳክክ ራስና ፀጉር መፍትሄ ይሆናል። ሙዝ ማሳከኩን ከማስቆምም በላይ ፀጉር እንዳይነቃቀል ያደርጋል። በተጨማሪም የራስ ቅላችን ተገቢውን ቅባት እንዲያገኝ ይረዳል። አዘገጃጀት፣ ሁለት የበሰለ ሙዝ በመውሰድ በጣም ማድቀቅ፣ አንድ አቮካዶ በማድቀቅ አንድ ላይ ማዋሃድ፣ ይህንንም ውህድ ፀጉራችንና የራስ ቅላችንን በደንብ መቀባት፣ ከ20 እስከ 30 ደቂቃ ቆይታ በኋላ በሙቋ መታተል። አራተኛ፣ የሎሚ ጭማቂ ጸረ ተዋሲያን በመዋጋት አቅሙ ብሎም ድርቀትን በመከላከል አቅሙ የሎሚ ውሃ ጥቅሙ የጎላ ነው። አዘገጃጀት ከአምስት እስከ ሰባት ሎሚ በመውሰድ መጭመቅ። የጨመቅነውን ከሶስት የሻይ ማንኪያ የወይራ ዘይት ጋር አዋህዶ በደንብ እስከሚርስ መቀባት። እንደ አማራጭ እርጎ በመጨመር መቀባትና ከሃያ ደቂቃ በኋላ ለብ ባለ ውሃና ሻምፖ መታጠብ። በቀን አንዴ ማሳከኩ እስከሚተው ድረስ ይህንን ውህድ መደጋገም ያስፈልጋል። አምስተኛ እርሾ በቀላሉ ከምናገኛቸው ነገሮች አንዱ የሆነው እርሾ ወይም ቤኪንግ ሶዳ የፀጉር ማሳከክን ከማስቆመን በላይ ድርቀትንና ፎረፎሩን ይከላከላል። አዘገጃጀት እርሾውን በመውሰድ ከበቂ ውሃ ጋር አዋህድን ሊጥ ሲሆን የተወሰነ የወራ ዘይት በመጨመር አዋህድንና በደንብ እስከ ውስጥ በመቀባት ከ15 እስከ ደቂቃ ድረስ ከቆየን በኋላ በሞቀ ውሃና በሻምፖ መታጠብ። ከላይ ከተጠቀሱት መካከል የወደዳችሁትን መርጣችሁ ሁለትና ሶስት ወይም ከዚያ በላይ መጠቀም ትችላላችሁ። ለዛሬ የነበረኝ ፕሮግራም ይህንን ይመስል ነበረ። እንደተለመደው እናንተ ቪዲዮቻችንን ኮሜንት፣ ሼር፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ጊዜ በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት ቸር ቆዩኝ።